መጀመሪያው በጁሙዓ ቀን ሱረቱል ካህፍን መጨረስ ግዴታ ነው ወይ? ሚስቴ ጋር ተጣላን፣ ከዛም ሳልፈልግ በአላህ ብለው አስፈቱኝ። ከዛም ሶስት ወር ሳይሞላ ረጃዕቱ አልኳት። ከአጠገባችን ሰው የለም። አልፈልግም አለች ካልኳት ቆየሁኝ መባሏን አምናለች። ይህ ኒካህ አለ ወይስ የለም ተብራሩልኝ፣ የሚል አንዳንድ ሰዎች በክፋሮች በዓል የተሰራውን ምግብ አብረው ይበሉና አላህ በስራ እንጂ በምግብ አይጠይቅም ይላሉ፣ ይህ እንዴት ይታያል? እነዚህ የባለፈው ረመዳን አልሰወመችም በህመም ምክንያትና፣ ምን ማድረግ ነው ያለባት? ልብ በሽተኛ ናት የሚል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

የተወሰነውን ከጅሙዓ በኋላ የተወሰነውን ከጅሙዓ በፊት ቢቀራው ምንም ችግር የለውም። እዚህ ከጀመሩት አይቀር መጨረስ ነው። የተወሰነ ቀርቶ ቢያቆም ሱረት ልካፍን ቀርቶ ላ ይባል መንቀረአ ሱረት ልካፊ አይ ኩላሃ ማለት የቀራን የተባሉ ሱረት ልካፍን ጅሙዓ ቀን በመቅራት የተረተበውን የተነገረውን ምንዳ ጥቅም ለማግኘት ሙሉውን መቅራት ንም የግደኑ አጅሩን ከፈለጉ ነገር ግን ራሱን መቅራቱ ግዴታ ነው ወይ? የተወሰነውን ከቀሩ በኋላ የተቀረውን ማሟላት ዋጅብ ነው ወይ? ካልቀረ ወንጀለኛ ሆናለው ወይ? አለመቅራቱ ወንጀለኛ አያደርግም፣ አጅር ነው የሚቀረው። ሸሪአችን ላይ ይሄን ሱራ የቀራ ይሄን አንቀጽ የቀራ ከተባለ ሙሉን መቅራት ሱረቱ አልኢኽላስን ሱረቱ አናስን ፈለቅን መቅራት አጅር እንዳለው ተነግሯል። ሙሉን የቀራ ሰው ነው ያን አጅር ያን ጥቅም ያገኙ። አያትል ኩርሲን መቅራት የተለያዩ ፋይዳዎች ጥቅሞች እንዳሉ ተነግሯል። ሙሉን የቀራ ሰው ነው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 አጅሩን አያገኘውም። ሙሉ ሲቀራ ነው አጅሩ የሚገኘው። ከምስቴ ጋር ተጣላን፣ ከዛም ሳልፈልግ በአላህ ብለው አስፈቱኝ፣ ከዛም ሶስት ወር ሳይሞላ ረጃዕት አልኳት። ከአጠገባችን ሰው የለም አልፈልግም አለች ካልኳት ቆየሁኝ መባሏን አምናለች። ይህ ኒካህ አለ ወይስ የለም? ተብራሩልኝ የሚል ባልና ሚስት ሲጋቡ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 በገንዘብ በጥቅም እንዲያደርግላለው ፍታኝ ወይም ደግሞ እንዲህ ነገርህን አልጠይቅህም ፍታኝ ብላ የሆነ ጥቅም ሰጥታ ወይም አስቀርታለት ፍታኝ እስካላለችው ድረስ በዛ ተስማምቶ እስካልፈታ ድረስ ዒዳው እስካላለቀ ድረስ ተመለስ መብቱ ነው። ሳይመለስ ዒዳው ሊያልቅ ነው እሷ ፈቃደኝነት ሸርጡ የሚሆነ ያኔ እንዳዲስ ነው ኒካህ የሚታሰር ወይም በገንዘብ ከፈታት ነው እንዳዲስ አዲስ ስለሆነ ኒካህ የሚታሰረው። ረጃቱ ማይባል ረጃቱ ሲሉ ሰው መኖሩ ሸርጦ ነው ወይ? የተወሰኑ ዕለሞች ዘንድ፣ አዎ ሸርጦ ነው። ጀምሁሮች ዘንድ ግን ረጃዕቱ ሲሉ ሲፈቱ ሰው መኖሩ ይሸርጣል። ረጃዕቱ ሲሉ ሲፈቱ ሰው መኖሩ ይሸርጣል። ቢኖር በላጭም ዋጅብ ነው ያሉ ዕለሞችም አሉ። ከዛ ከዚያ በኋላ እሷ ሌላ ወንድ ጋ ኒካህ ያልቋል ዒዳ ያልቋል ብላ ከሌላ ወንድ ጋር ትዳር እንዳትመሰርት የግጭት በሮችንም ለመዘጋጋት ለእሷም ይሁን ለቤተሰቦቿ ማሳወቅ ማስመስከር ይኖርበታል። ነገር ግን ለመመለስ ሁለት ሰው ማስቀመጡ ሸርጥ አይደለም፣ የጠበቀ ሱና ነው። አስፈላጊ ዲናችን የፀብን የግጭትን በር የሚዘጋጋ ዲን ስለሆነ ማለት ነው። እሱ ረጃዕቱ ብሎ እሱ አልፈልግም ብትል፣ ካልያ ደግሞ ሳሰማ ቅርታ ብታገባ እንኳ የኋለኛው ትዳር ትክክል አይሆን፣ የፊተኛው ባሏ ሚስት ነው የምትሆነ። እሱ አልፈልግም ብላ ካልያ፣ ደግሞ አልሰማሁም ብላ ብታገባ እንኳ ትክክል የሚሆነው የፊተኛው ባሏ ኒካህ ነው። አንዳንድ ሰዎች በኩፋሮች በዓል የተሰራውን ምግብ አብረው ይበሉና አላህ በስራ እንጂ በምግብ አይጠይቅም ይላሉ። ይህ እንደዚህ ይታያል። ሰዎች የማይሉት ነገር የለም ያሉትን ሁሉ እዚህ አምጥተህ ማስመዘን የለበትም። መርካቶ ይባላል ነው የሚለው መርካቶ ምንም አይባል ነገር መርካቶ እጅግ በጣም ብዙ ነገር ነው የሚባለውና ያሉትን ሁሉ አተስማ ኢብኑ ተይሚያ ረሂመሁላህ ተዓላ ደረሳቸውን ደረሳቸው ኢብኑ ቀይም ሲመክሯቸው ስፖንጅ አትሁን መስታወት ሆነ ሏቸው ነው። ስፖንጅ አትሁን መስታወት ሆን ሏቸው ነው። በስፖንጅ የተሰጠውን ነገር ሁሉ ይቀበላል። ወተትም ብትሰጠው፣ ነዳጅም ብትሰጠው፣ ውሃም ብትሰጠው አክረመኩሙላህ፣ ሌላ ቆሻሻም ነገር ብትሰጠው ይመጣል። መስታወት ግን ብርሃኑን ብቻ ነው የሚያስገቡ፣ አቧራውን ቆሻሻውን ወደ ውጭ ነው የሚያስቀር። ስለዚህ ሙእመን ልቡ መሆን ያለበት፣ ጆሮው አቅሉ መሆን ያለበት እንደ መስታወት ነው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 እነቢዩልአክረም አለይሂ ሰላቱ ወሰላም ሶስቱም ጠራራ ፀሐይ ላይ ተርበው ውጭ ወጥተዋል ሲጠያየቁ ርቦኝ ነው የወጣሁት ሲወርስ በርሳቸው ነቢያችንም እነሱን ለማጽናናት እኔም በዚህ ሰዓት ያወጣኝ ረሃብ ብቻ ነው ብለ ነቢ ሰላቱ ሰላም ይህኔ አቡልሀይተም አተይሃን የሚባል ሰው ተክሪበን ቤቱን ሄደው አንኳኩተው ገብተው ቴምር ፍራፍሬ ቀርቦላቸው ከዛ በኋላም ታርዶላቸው በልተው ጠጥተው የጥጋቡን ምልክት የጣቶቻችን ጫፍ ጫፍ ላይ ድረስ በልተን ነቢያችን ሰለላሁ ዐለይሂ ወሰለም ተመለ ተዘሉነ የውመ ኢዲን አን ነዒም ብለውናል ብሏ መብላት ነዒም ነው ትጠየቅበታለህ ብሏና ይሄ ለወንጀል አላህ ለሚጠላው ዓላማ የተሰራን ምግብ መብላት የለብህም ማበረታታት ነው የሚሆነው እህቴ የባለፈው ረመዳን አልፆመችም በህመም ምክንያትና ምን ማድረግ ነው ያለባት ልብ በሽተኛ ናት የሚል ይድናል ይስተካከላል የሚል ተስፋ ካለህ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 ነገር ግን ትድናለች የሚል ተስፋ ካለ ስትድን ቀብሯ ታወጣለች። የሰላ የሽፌሀ ወየሽፌ ሁለመሪብ ወይም ሙስልም መካ ውስጥ ዝናብ ሲዘንብ ከዕባ ይበሰብሳል ወይ? አላ አውቆ በአላህ ስም የዋሸ ሰው ምን ማድረግ አለበት? ሁለተኛውን ጥያቄም ከሆነ ይጠየቁ የፊተኛውን ሄዶ ማየት ነው። በአታየም የሚጠቅም ነገር የለም። ከዕባ የተከበረ ነው። ዝናብ እሱ ላይ መዝነቡ ክብሩን አይነካም። አለመዝነቡም፣ ሌላ ላይ ለየት ያለ ምስጥር የለውም። ከከዕባ ላይ ወፋ አይበርም ከዕባ ላይ ይሁን ወሬ ነው። ዲንን የምንረዳው የተቀደሰን ነገር ቅዱስነቱን ከፍ የምናደርገው ባሉ ባል በወሬ መሆን የለበትም፣ በማስረጃ መሆን አለበት። ከዕባ ላይ ያው ዝናብ ይዘንባል አይተናል። ከከዕባ ላይ ወፎች ይበራሉ። ወዒልሙ እንትቱ በሌላ በኩል ሸሪያውን ከፍ አደርጋለሁ እያለ ሸሪያውን የሚያፈርስበት ሁኔታ አለ። ዝናብ የሚመጣው ከላይ ከዝናብ የሚደርፍ ከምድር ወለል ላይ ያለ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 አላህ ላይ ያሻረኩ ነው። ለእሱ አይሆነን የመክሉቅን ባህሪ እየሰጡ ማለት ነው። ዞሮ ዞሮ ሰውም ላይ ሁን አላህ ላይ ያዋሸ ሰው መተበትን ያለን ወየቱብ ላሁ ዓላ መንታ የተውበትን ሰው በሙሉ ተውበት አላህ ይቀበላል ተብሏልና ተውበትን መስፈርት አሟልቶ መተበትን። አላህ ላይ መዋሸት፣ በአላህ ስም ምሎ መዋሸት የኒፋቅ ምልክትም ቡኻሪ፣ ሌሎች የመዘገቡት ሐዲስ፣ የሙናፊቅ ምልክቶች ሶስት አራት እንደሆኑ ተነግሯል። ከዚህ አንዱ ደተ ከደብተው ሲናገር ይዋሻል፣ ተብሎ ውሸቱ አንሶት ደግሞ ለውሸቱ ማጥበቂያ የአላህን ስም ከተጠቀመ ጅጉኑ ከስሯል እና ከዚህ ሊጸዳ ሊትበት ይገባዋል። ሞቶ ያልተቀበረ ሰው ምን ይሆናል? ይህም ግልጽ ያልሆነ ጥያቄ ነው። ሞቶ ያልተቀበረ ሰው ምን ይሆናል? ከምን አንፃ? እዚህ ዱንያ ላይ ምን ችግር አለው ነው። ወንጀል ነው፣ ሰው ሞቶ መሬት ላይ መጣል የለበት። ሙስልም ከሆነ ሙስልሞች አጥበው ገንዘው ሰግደው ተሸክመው ሊቀብሩት ይገባል። ሙስሊም ካልሆነ ወገኖቹ በሚያምኑበት መልኩ ሊቀብሩት ይገባል። ሙስሊም እንኳ ባይሆን የሚቀብረው ሰው ከጠፋ ሙስሊሞች ሊቀብሩት ይገባል። አፈር ላይ ሊያለብሱት ይገባል። የሰው ልጅ የተከበረው ሰው በመሆኑ ክብራ ያዚ ባይቀበር ምን ይሆናል? እዚህ ዱንያ ላይ ከሆነ ያልቀበሩት ሰዎች አላህ ዘንድ ይቀጣል፣ ይጠየቃል። ካልተቀበረ ምን ይሆናል? አኺራ አፋንታው ከሆነ ይቀበርም አይቀበርም አላህ ተባረከ ወተዓላ ቆሞ ይጠየቃል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 ጀናዛውን አቃጥለው አመዱን ከፊሉን ባህር ላይ ከፊሉን የብስ ላይ በተኑለት። አላህ ተባረከ ወተዓላ የብስ ላይ የተበተነውንም ባህር ላይ የተበተነውንም ተሰብሰቡ አላቸው። አሉ ነ ላ ላም ኢዛ ቀዳ አምረን ኢነማ የቁሉ ለሁ ኩን የሚሳነው ነገር ለሰው ልጅ ነው፣ መበታተን መሰወር ሊከብደው የሚችለው ከዛ አላህ ተባረከ ወተዓላ ፊት ለፊቱ አቁሞ ይህን ለማድረግ ምንድነው ያነሳሳህ ብሎ ጠየቀው። አሉ ነ ላ ላጌይ ፈርቼህ ነው ብሎ መለሰለት። አላህም ተባረክ ወተዓላ ማረው ብለዋል ነቢ አላት ወሰላም አላህም በመፍራቱ ከአላህ ቅጣት ሸሽቶ አጋጥላችሁ አመዴን የሬሳዬን አመድ በትኑ ብሏል። ለዚህ ያበቃህ ምንድን ነው ሲሉ ፈርቼህ ነው ብሏል። ይሄ ፍርሃቸው የአላህን ምህረት እንዲያገኝ አድርጎታል ብሏል እና የትም ቢሆን አላህ ተባረከ ወተዓላ እፊቱ ያቆመዋል። አውሬ የሚበላው ውሃ የሚወስደው ይቀበርም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 አላህ የማይፈቅደ አይነት ዓላማ ከሆነ ሰውነትን እንደ አንዳንድ እንስሳዎች ለማደለብ ብቻ ብለህ ከሆነ የምሰራው አልያ ደግሞ ፈርጠንጠም ያለ ሰውነት ኖሮ ሰውን ሴትን ለመፈተን ብለህ ከሆነ የምሰራው ዓላማ ከተበላሽ፣ ይህ ይከለከላል። ነገር ግን ጤንነትን ልጠብቅበት ንቁ ጠንካራ ልሆንበት ብለህ ነይተህ ሶላት ሳታሳልፍ አፈጣጠሙ ላይ ዘፈን እክትላጥ መሰል የሆኑ ወንጀሎች ሳይኖሩበት ብሠራ ችግር የለም።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 የጊዜን ዋጋ የሚያውቅ ለአላህ ብሎ መውደድ ለአላህ ብሎ መጥላት ጠንካራ የኢማን ገመድ መሆኑን የሚያቀካል። ይሄን ያደርጋ ይገባ። ዘጠና ደቂቃ ቁጭ ብለ ቁርአን ብትቀራ ስንት ጁዝ ነው የምታኸትም? አምስት ጁዝ ስድስት ጁዝ ታኸትማል። ዘጠና ደቂቃ ቁጭ ብለ ቁርአን ብትቀራ ደካማ አንባቢ ከሆንክ ሶስት ጁዝ ታኸትማል። ነገር ግን ዘጠና ደቂቃ ቁጭ ብለ ኳስ ስታይ ምንድን ነው የምታኸትም? ልብህ ላይ ነው የምትኸትም። ሓራም እያየ ሓራም እየሰማ ማላ ያዕኔ እያየ? እዚያ አንፃር ቃ ዙሪያ መጻፎች ተሰፈዋል፣ ፈትዋዎች ተሰተዋል። አሁን በተባለው መልኩ ሰዎች የሚጫወቱት የኳስ ጫወታ መጫወቱ፣ ማየቱ፣ መደገፉ፣ ማድነቁም ክልክል። መጫወቱ፣ ማድነቁም፣ መደገፉ፣ ማየቱ ክልክል። ሌተኛው ሙስልም አይገባ ራስን ከፋድር ለቀድ ኹሊቅተ ሊአምር ዓዚም ለው ፈጢንተ ለሁ ፈርበዕ ብነፍሲከ አንተርዓ መዓ ልሃመል የተፈጠርከው ለተለቅ ዓላማ ነው ከሰራፈቶች ከእንስሳዎች ጋር ራስህን ኩለታድርግ ተብለዋል። አላህ የፈጠረህ ኳስ ልትላፋ አላህ የፈጠረህ ራቆታቸውን ይሄዱ ሚሻሙ ሚላፉ ሰዎችን ልታየም አንተን ያዘዘህ ወማ ከለቅቱ ልጅነ ወልኢንስ ኢላ ሊያዕቡዱ። ሶላት ሐይ አለሶላት እየተባለ መስጅዶች ባዶ ናቸው። እገሌና እገሌ ሲጫወቱ ስታዲየም ይሞላል። ስታዲየም ተጫውተው አይተው ሲወጡ ዓብድላህና ሙሐመድ ይደባደባሉ።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 የሽርአን ደብ በጠበቀ መልኩ አለባባ ስነስተካክለ ምላስህን ጠብቀ ኳስ ሜዳ ላይ ካለው ፈሳድ አንዱ የምላስ ደጋፊው አንዱ ከሌላኛው ጋር የሚሰዳደበው ካፉ የሚወጣውን ቃል ከሙስልመፍ ጭራሽ የማይወጣ ሙስልም ሊሰማው የማይገባነው። ልጆቻችን ሁሉ ገና የስድስት የአምስት ዓመት ህጻን ልጆቻችን የኳስ ባሪያ እንዲሆኑ አድርጓል። ይ ወረርሽኝ በየቤቱ አባትና እናት የሚያደንቁት የኳስ ክለባአለ ቡድን አለ ልጆቹ ያን ማሊያ ካለበስኩያ ልጆቹ ገና አምስት ስድስት ዓመት ሆነው አረ በወጉ እንኳን ቆሞ መራመድ የማይችሉ ኳስ ገዛልኝ ስለ ትሰማለህ፣ ኳስ ያንከባለሉ ታያቸዋል። ነገ ምንድን ነው የሚሆነው? ትውልድ ና ወደ ሶላት ኳስ አለ፣ ና ወደ መድረሳ ኳስ አለ። ቢጠቅም መልካም ነገር ነው፣ የጎላ ጥቅም ቢኖረው መፍሰዳ ባይኖረው አንድ ነገር ነው። መፍሰዳው የጎላ ነውና ወጣቱን ከዚህ ልናወጣ ይገባል። የት እንውሰደው ታዲያ? ብዙ ምን ይኬድበታል፣ ብዙም ይሠራ የሚሰራ ነገር አለ። የት እንውሰደው ሰለው ሳይሆን